ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ከጥቅል ጎመን ጋር ተያይዞ በብዛት ከዚህ ከማቹሪቲ ጋር ከመድረሱ ጋር ተያይዞ የሚነሱ ሀሳቦች አሉ። እነሱን ሊመልስ የሚችል ፕሮግራም ነው ዛሬ ይዤ የመጣሁት። ከዚህ በፊት ጥቅል ጎመንን እንዴት እናመርታለን የሚለውን በዩቲዩብም ትከታተሉ ዩቲዩብ ፕሮፋይል ውስጥ ብትገቡ ታገኛላችሁ። በቲክቶክ ደግሞ እንደዚሁ ቲክቶክ ላይ ቀደም ብሎ የተሰራ አለ፣ በጥቅል ጎመን ማለት ነው። እና እንዴት እናመርታለን የሚለውን እዛ ላይ ማየት ትችላላችሁ። አሁን ግን ሲደርስ መድረሱን በምንድን ነው የምንለየው፣ ምን ምልክት ይሰጠናል የሚለውን የሚመልስ ነው የዛሬ ፕሮግራሜ። ስለሆነም ጥቅል ጎመን እንደደረሰ እና ለመሰብሰብ ዝግጁ ለመሰብሰብ ዝግጁ እንደሆነ የምናውቅባቸውን ምልክቶች ምንድናቸው? የሚለውን ይመልሳል። የመጀመሪያው የምናየው የራሱን ጥንካሬ ነው። የጭንቅላቱን ወይም የራሱን ጥንካሬ ነው የጥቅል ጎመን የጠቀለለውን ማለት ነው። በጣም አስተማማኝ የሆነው የመድረስ ምልክት ጠንካራና ጥብቅ ያለ ራስ መፍጠሩ ነው። ጥቅል ጎመኑን ያዝ ስናደርግ በመል ስንይዘው፣ መሀል ያለውን የጠቀለለውን ማለት ነው፣ ጭምቅ ስናደርግ ጥብቅ ያለ ነገር እናያለን እንረዳለን ማለት ነው እና ጠንካራና ጥቅጥቅ ያለ ሆኖ ከተሰማን ለመሰብሰብ ዝግጁ ነው ማለት ነው። ለስላሳ ወይም ስፖንጅ የሚመስል ከሆነ ደግሞ ለመድረስ ተጨማሪ ጊዜ ይፈልጋል ማለት ነው። ይህንም በዚህ እንረዳለን። ሌላው መጠኑ ነው። የጥቅል ጎመን ዝርያዎች ሲደርሱ መጠናቸው ያው እንደ የዝርያው ሊለያይ ይችላል እና መጠኑ ከፍ እያለ ይሄዳል። የሚጠበቀውን የራስ መጠን ለማግኘት የዝርያ አይነቱን መጀመሪያ ምንተክለው ወይም ምንዘራው ዝርያ አይነቱን አለ ባህሪውን የሚገልጽ ማለት ነው እና ያንን መረጃ ልናረጋግጥ ይገባል ማለት ነው እና በተፈጥሮ ትንሽ ሳይዝ ያለው ሊኖር ይችላል እና የተለያዩ ዝርያዎች የራሳቸው የሆነ የራስ መጠን አላቸው። ለምሳሌ የኮፐንሃገን ማርኬት ዝርያን ስናይ ከሁለት ኪሎግራም እስከ ሁለት ነጥብ አምስት ኪሎግራም ድረስ ሊሄድ ይችላል። ግሎሪያ ኤፍ ዋን የሚባል ደግሞ ዝርያ አለ። ሁለት ነጥብ አንድ ኪሎግራም ራሱ ሊመዝን ይችላል ማለት አካባቢ ሊሆን የሚችልበት ሁኔታ አለ። እንዳጠቃላይ ግን በኋላ መጣበታለሁ። ከዜሮ ነጥብ አምስት እስከ አራት ኪሎ ግራም የሚመዝን የጥቅል ጎመን ዝርያዎች እንዳሉ መረጃዎች ይገልጻሉ። አንዱ ራስ የሚመዝነው ማለት ነው። ትልቅ ራስ ማለት ያው ትልቅ ራስ ጠንካራ ላይሆን ስለሚችል በመጠን ላይ ብቻ ግን መተማመን የለብንም ማለት ነው። እሱን ትኩረት ልናደርግ ይገባል። የሌላው መድረሻው ጊዜ ነው። ይሄ እንግዲህ በዘር ፓኬቱ ላይ የሚጠቀሳል። አንድ ዝርያ የመድረሻ ጊዜው ከዚህ እስከዚህ ነው ከተባለ ያንን መሰረት አድርገን ያንን ጠብቀን ቼክ ማድረግ ይጠበቃል ማለት ነው። እና በዘር ፓኬቱ ላይ የተጠቀሰውን የመድረሻ ቀናት መረጃ ልንመለከት ይገባል። ይህ ብዙውን ጊዜ ጥንካሬን መቼ ማረጋገጥ እንዳለብን ለማወቅ ያስችላል። ለምሳሌ ለብዙ ዝርያዎች ከተተከሉ በኋላ ከስልሳ እስከ ዘጠና ቀናት ሊደርሱ እንደሚችሉ መረጃዎች ይገልጻሉ። እንደ ዝርያው ሁኔታ፣ እንደየአካባቢው ሁኔታ፣ እንደምንሰጠው እንክብካቤ ሊወሰን ይችላል። ሌላው የውጭ ቅጠሎች ገጽታ ነው። ከጥቅሉ ከራሱ ዙሪያ ያሉ ቅጠሎች ማለት ነው እና እነዚህ ደግሞ ምንድነው ውጫዊ ቅጠሎቹ ወደ ኋላ የመጠምዘዝ ነገር ያሳያሉ ማለት ነው። ጭንቅላቱ ሙሉ በሙሉ ሲደርስ በትንሹ ቢጫ የመሆን ነገር ይታያል። ራሱ ውስጥ ያለው ራስ የጠቀለለው ማለት ነው። እሱ ቢጫ የመሆን ነገር ይታይበታል። እንዳልኳችሁ እሱን አቅፎ የያዙ ከውጭ ያሉ ቅጠሎች ደግሞ እየተጠመዘዙ ወደ ኋላ የመጠምዘዝ ነገር ይታያል ይታይባቸዋል ። ቅጠሎቹ ዝግጁ ሲሆኑ ያው ራሱን ጥብቅ የማድረግ ነገር ሁኔታዎች ይኖራሉ። ማለት ይሄ ራስን ፎርም ያደረጉት ቅጠሎች እንትን ብለው ተነባብረው ጥብቅ አድርገው ያው ራሱን ቅድም ቼክ ስናደርግ ራሱ ጠንካራ መሆን አለበት፣ ሲደርስ የሚለውን እነዚህ ቅጠሎች ናቸው፣ ተነባብረው ተነባብረው ይህንን ራስ ፎርም የሚያደርጉት ማለት ነው። እና ዋናው ነጥብ እዚህ ጋ ግን የውጭ የማይጠቀልሉት ቅጠሎች ወደኋላ የሚጠመዘዝ ነገር ምልክት ይታይባቸዋል ማለት ነው። በደረሰ ወቅት ከመጠን በላይ ውሃ ካገኘ ይሄ የጠቀለለው ጠንካራው ራስ ለመበታተን ሊጋለጥ ይችላል እና ይህንን ጥንቃቄ ልናደርግ ይገባል። ይህን ካልኩኝ እንደው እንዴት መሰብሰብ እንደምንችል ደግሞ ጥቅል ጎመን ያው ለመሰብሰብ ዝግጁ ሲሆን ራሱን ከመሰረቱ ላይ በመቁረጥ ከታች ማለት ነው ስለታም ቢላዋ በመጠ በመጠቀም ውጫውን ቅጠል ልቅ ቅጠል፣ ይሄ ቀደም ያልኳችሁ ተጠቅልሎ ወደኋላ ራሱን ያልጠቀልለውን እዛ ራሱ ላይ ያላካተተውን ቅጠል እና ግንዱን እዛው በመተው ከመሃል ያችን ራሷን ብቻ ቆርጠ ልናነሳ እንችላለን ማለት ነው። ሌላው ይህን ካልኩኝን በሀገራችን የጥቅል ጎመን ከሚመረቱ ዋና ዋና የጥቅል ጎመን ዝርያዎችን ደግሞ ቅድም የተወሰኑትን ጠቅሼላቸዋለሁ። እንደ ግሪን ሲድ እና ሞናርክ ሲድ የሚጠቀሱት ዋነኛ ዝርያዎች ናቸው። እነዚህም ለምርትና ለጥራት በምርምር ጥናቶች ጥሩ አፈጻጸም እንዳሳዩ መረጃዎች ይገልጻል ይገልጻሉ። ሌሎች የተለመዱ ዝርያዎች እንደ ኮፐንሃገን ማርኬት ዝርያ፣ ግሎሪያ ኤፍዋን እና ላንድኒ ኤፍዋንን እንደዚሁ እነዚህም የሚጠቀሱ ናቸው። እነዚህም በስፋት በሀገራችን እየለሙ ያሉ ከሀገራችን የአየር ንብረት ጋር የተስማሙ ዝርያዎች ናቸው። ከዝርያዎች ጋር ተያይዞ በመልካሳ ግብርና ምርምር ማዕከል ሰፊ ስራ ይሰራል። በቁልምሳ በደብረ ዘይትም እንደዚሁ በዚህ በሆርቲካልቸራል ነክ ጉዳዮችን እነዚህ ምርምር ማዕከላትን ኮንታክት በማድረግ ተጨማሪ መረጃ መሰብሰብ ትችላላችሁ። ይህን ካልኩኝ ጥቅል ጎመን የምርት አሰባሰብና ድህረ ምርት አያዝ ቅድም እንዴት እንሰበስባለን ብያችኋለሁ። የአንድ ጥቅል ጎመን ቅድም ጠቅሽ ያለው ክብደት እንዳጠቃላይ ከ0.5 እስከ 4 ኪሎ ግራም ሊመዝን ይችላል። በዘመናዊ የአመራረት ዘዴ እንደ ዝርያው አይነት ከአንድ ሄክታር ማሳ ላይ ከ300 እስከ 750 ኩንታል ምርት ማግኘት እንችላለን። የጥቅል ጎመን ምርት ለስብሰባ መድረሱ የሚታወቀው ቅጠሉን በሚገባ ጠቅልሎ መጠንከር ሲጀምር ነው። ያው ቅድም ተጠቅሷል። ምርቱ ሲሰበሰብ የተወሰኑ የታችኞቹን አቃፊ ቅጠሎችና ሁለት ሴንቲሜትር ያህል ግንድ ከራሱ ጋር በመተው በመቁረጥ ተቆርጦ ያው ይሰበሰባል ማለት ነው። ይሄ እንግዲህ ቅድምም ተጠቅሷል። ሌላው እንግዲህ ንጹሕ ምርት እንደ ራሱ መጠንና ቅርጽ ተለይተው በንጹህ የፕላስቲክ ሊሆን ይችላል፣ የእንጨት ሊሆን ይችላል፣ የማዳበሪያ ከረጢት ሊሆን ይችላል። በዛ ኮሌክት አድርገን ሰብስበን ወደ ገበያ ልናቀርብ እንችላለን። ጥቅል ጎመንን ለረጅም ቀናት ማቆየት ስለማይቻል የተሰበሰበው ምርት ጥቅም ላይ እንደሚውል ተደርጎ አስቀድሞ ሊታሰብ ይገባል። ለአጭር ቀናትም ቢሆን የተሰበሰበው ምርት በጣም ቀዝቃዛ፣ ደረቅና ነፋሻማ በሆነ ማቆያ መጋዘን በንጽህና መቀመጥ ይኖርበታል። ምናልባት ቀዝቃዛ መጋዘን ውስጥ የምናስቀምጥ ከሆነ ያ ቤት ያለው የሙቀት መጠን እስከ አራት ዲግሪ ሴንቲግሬድ ቢሆን ይመከራል። በዚህ ይሄ አራት ዲግሪ ሴንቲግሬድ የሙቀት መጠን ባለው መጋዘን ውስጥ ምርቱ ሳይበላሽ እና የንጥረ ነገር ይዘቱ በጣም ሳይቀንስ ከሁለት ሳምንት ድረስ ሊቆይ ይችላል ማለት ነው። እንግዲህ ዛሬ ስለ ጥቅል ጎመን በጥቂት ትንሽ ልበላችሁ ብዬ ነው። ጥቅል ጎመንን ስናመርት ምን መከተል አለብን እንዳልኳችሁ እዛ ቪዲዮ ውስጥ አለ። ይሄ ደግሞ እንግዲህ ሲደርስ ብዙ ጊዜ ፋሚሊያር ከሆንን ብዙ ላይቸግረን ይችላል። በብዛት ጥቅል ጎመን እያመረትን ወደ ገበያ ስናቀርብ ከነበረ ልምዱ ይኖረናል። ዋናው ነገር ግን ይሄ የራሱ ጠቅልሎ የያዘው ራሱ ወይም ጭንቅላቱ እሱ በጣም ጠንካራ ይሆናል፣ ስንዳብ ስንነካው ጫና አድርገን ስንለው። ሌላው መጠኑ ብያቸዋለሁ። የመድረሻ ጊዜውን ማየት እንደ ዝርያው ስለሚለያይ ያንን ማየት ያስፈልጋል። ሌላው ደግሞ በሚደርስበት ወቅት ከሚፈለገው በላይ ውሃ ማጠጣት የጠቀለለው ራስ ለመበታተን ሁኔታ ሊኖር ይችላል እና ይህም ጥንቃቄ እንዲኖር ለማለት ያህል ነው። እንግዲህ አወል ስሪንቃ የግብርና ፕሮግራም እንዲን እያለ ይቀጥላል። ሀሳብ ያላችሁ፣ ጥያቄ ያላችሁ ኮሜንት ላይ አስቀምጡ። አወል ስሪንቃ የግብርና ፕሮግራም ተጠናክሮ እንዲቀጥል ደግሞ ድጋፍ ይፈልጋል። የተለያዩ ማቴሪያሎችን ለማሟላት እንደምትችሉ ምትችሉ በግለሰብ ደረጃ ሳይሆን እንደ በተቋም ደረጃ ሊሆን ይችላል። ድጋፍ እንድታደርጉለት ይጠይቃል አወል ስሪንቃ የግብርና ፕሮግራም። በመጨረሻም እንደተለመደው አወል ስሪንቃ የግብርና ፕሮግራም ለሀገራችን ሰላም ይመኛል። አገራችን ከዳር እስከ ዳር ሰላማዋ በዝት ይበል። አሜን። ቻው።